ኦሮምኛ ትሞክራለች። ትበልጣለች። አዎ ትበልጣለች። በጭንቅላት ትበልጣለች። አዎ ትበልጣለች። በአስተዳደግ ትበልጣለች። በጣም ትበልጣለች። ብዙ ተለፍቶባታል። ይሄንን ድምጼን ከፍ አድርጌ ነው የምናገረው፣ ምክንያቱም የሚለፋው ባ ይሄ ደግሞ አንተና እሷ ሁለታችሁ ኢንተርቪው ብትደረጉ ገሃዱ ምንድነው? ምንድነው? ምንድነው? እስኪ ንገሩ። የኢትዮጵያ ህዝብ ሲያይ ራሱ ዋው ከሳምሬ የሚወጣው ነው የሚለው ንግግሯ አርቲ ምክንያቱም በፍሪደም ነው ያደገች። ስትናገር ስትጮ አርቲ ጮ ብያ አይደለም ያሳደጓት በፍሪደም እንድትናገር እኔም ቢሆን አያቶቿ ሲያሳድጓት አርቲ ብለን አይደለም ያሳደግናት። ኦኬ ተፈጥሮ የሚወስኗል ችግር የለው። አንተን ግን ማንም የተናገረ ሰው የለ። ማንም ሰው ራስ በግድ ተናገሪኝ ከሆነ አንናገርም። ምክንያቱም ፊል ያለች፣ ምክንያቱም አዳም አለ። ነገ ከአንተ የተወለዱት ከኔ የልጅ ልጅ የተወለዱት ስላሉ አንናገርም። ነውር ነው። ነውሩን ያላወቅኩ አንተ ቁጭ ብለህ እግረን እንዲያጣምረ እግዚአብሔር ይቀሪ በልኝ እግረን እንደዚህ ያጣምረ ቁጭ ስትል የዛኔ ነው ወንድ ልጅ እግሩን ያጣምረ ልታ ነው ነገሩ። ያለቀ በነገራ ሰ ከመጀመሪያውም ጀምሮ አንተ አላወጣት አንተ አለስርካት አላለም። እኛ አልወጣል በግድ ወቁልኝ እና አሁን ዩቱቤ ባንቺ ፓርቷን ፓርቶቱ ብዬ ሶፋ ልግዛ ሌላ ኮንዶሚኒየም ቤት ልግዛ በኔ የገዛችሁት ምንም ሰርታችሁ አይደለም። አንተም ሌሎችም ዩቱበሮች ልክ ማንኛውንም ሰው ተሳድቦ ማንኛውንም ሰው ተናግሮ እንደሚሰራው አንተም ከልጄ ጋር ሆነ እኔን ተሳድበ እኔን አዋርደ ነው ዛሬ ኮንዶሚኒየም ቤት የገዛ ዛሬ እሷም ኮንዶሚኒየም ቤት የገዛችሁ። ለዚህ እኔ ባልታወቅ ዩቱብ ላይ እናንተ አትታወቁ። ስትታወቁ ግን የጂጂክ እያለች ተብላችሁ ሳይሆን እንደ ናት የሆናችሁ ሳይሆን ተሳድባ ነው። ትክክል ነው። ቁጭ ብሊያሳድብ ደግሞ አንተ ምንም አይደለም። ይኮ ትክክለኛ ነገር ነው። ገባ የዓለምና የሲሳ የዘላለም ያርግላችሁ አብትዩ የምትጦሩበት የምትበሉበት እድሜ የሚሰጣችሁ ያርግላችሁ። ምክንያቱም ሰርታችሁ ያመጣችሁት ይሁን እንግዲህ ተናግራችሁ ያርግላችሁ። እሱን በሂደት ነው የምናየው አሁንም እያየነው ነው። ምክንያቱም እኔ የማይሆን የኢትዮጵያ ሕዝብ ስላላየነው እንጂ ውስጥህ ለቄስ ነው፣ እናቃችኋል አንተም ብትሆን እሷ ምክንያቱም ልጄ እያለቀሰች ነው። እውነቱን የኢትዮጵያ ሕዝብ ከፈለገ ልጄ ውስጧ እያለቀሰ ነው ግን አገባኝ ለምን እንደራኩኝ፣ አገባኝ። ምክንያቱም እኔ ሳለቀስ እሱ አልሰማችኝ። እኔ ስነግራት፣ እኔ ላይ የፈጸምከውን ነገር ስነግራት አላዳመጠችኝ። ገባክ? ይሄ ነገር አይሆንም ስላት አላዳመጠችኝ። ግን ይህን ነገር የተናገርኩት ለማን ነው? ለማን የተናገርኩትኝ? ለልጅ የነገርኩት እኔ ላይ ምን እንዳደረግ፣ እዚህ ጋር ቁጭ ብለህ እዚህ ጋር ቁጭ ብለህ ያ እኔ እዚህ ጋር ዶሮ ወጥ እየሰራሁኝ እሷ መኝታ ቤት ፊሎዬን፣ ነፍሰ ጡር ሆና ያ እዚህ ጋር እኔ ላይ ምን እንዳደረግ እኔና አንተ እግዚአብሔር ነው ናክ። ይሄንን ደግሞ ኩሊያ ታውቀዋለች። ይሄንን ሰብለ ካናዳ ታውቀዋለች። ይሄንን ደግሞ እዚህ የምትኖረው ታውቀዋለች። ለቅርብ ጓደኞቼ እንዲሁም ደግሞ መጀመሪያ ጓጡን ትቼ ሻሻ ስሬ እስከነወጤ ልጄ ጋር ነው የሄድኩት። ህልም እስከሚመስለኝ ድረስ ህልም እስከሚመስለኝ ድረስ እራሴን እስከማየው ድረስ ሴትነቴን እስከምጠላው ድረስ ብናገር ነገረኛ፣ እውነት ቤቴ ውስጥ የተደረገ ነገር ነው ይሄ። እውነት አንተ ጤነኛ ሆነን ያንን ነገር ያደረግከው እኔ ላይ ምን ያምሮህ ነው? ከልጅ የበለጠ እኔ ከልጅ የበለጠ እኔ ገላይን ያማረ ከልጄ የበለጠ ቁንጅና ሄዶ ያማረ ምን ፈልገህ ነው? ጠጥተህ ነው እንዳልል ቤታችን ውስጥ ስትጠጣ ላየው፣ ቅመህ ነው እንዳልል ሚቃም የለም። ኦኬ የምትወስደው መድኃኒት አለ እንዳልል እኔ ለማውራት ራሱ ግራ ስከሚ አሁን ራሱ ሳወራው እንድታመን አይደለም የሚያምነው ግን አንድ ፈጣሪ እና አንድ መድሀኒዓለም ነው የሚያምነው፣ ጌታ ኢየሱስ ክርስቶስ ነው። ግን ምንም አላደረኩም። ምንድን ነው ያልኳትኝ? እራሷ ትናገር ልጄ። የዛ ለት አርብ ዕለት ማታ እሷ ተኝታ እሷ ተኝታ እኔ እዚህ ጋር ቁጭ ብዬ ልክ ልክነ፣ ፖሊስ ጣቢያ አለመሄዴ ልክነ፣ ፖሊስ ጣቢያ ሄጄ ተደፍር ያለው አለማለቴ ልክነ ልክነ ልክነ ግን ምን ብዬ ነው የማወራው? ምን ብዬ ነው የምናገረው? ለማንስ ነው የምናገረው? ለልጄ ብቻ ነው የነገርኩት። እኔ ልጄ ነው ምስክር የሚሆነው፣ ልጄ ነው ምስክር የሚሆነው። ይህንን ነገር ሌሎችም ሰዎች ያውቃሉ፣ ጓደኞች ያውቃሉ፣ ቅርብ ብዬ የምላቸው። እውነት ህልም ነው፣ ህልም ነው። የልጄ ባል ልጄ ነፍሰ ጡር ሆኗል። ልጄ አልጋ ላይ አርግዛ ተኝታ፣ አንተ እዚህ ላይ ሱሪህን ከፍተህ ምን እንዳሳያኝ እኔ ያንተን ገበናህን ማውጣት ፈልጌ አይደለም። ይሄ ለልጅ ይቀመጥልህ፣ ለወለድከው ልጅ፣ ላሳደጉ ቤተሰቦች፣ ለነዛ ለጫዎቹ ይቀመጥልህ። አማራነህ ትግሬነህ ትግሬ አይደለም ኦሮሞነህ የዘር ጉዳይ አይደለም። የራሴው ደምነህ ግን ያደረግከውን ነገር ይወራልህ፣ ሀገር ይስማልህ። ዶሮ እየሰራሁኝ አርብ ቀን ያደረግከውን አንድ ከዛ በኋላ ወጣሁ፣ በቃ ወጣሁ። ጓደኞች ጋር የት ነው የምትሄጂው ስትለኝ ሰው ዶሮ እየሰራ ጥሩ ይወጣል፣ መጣው ነው ያልኳት። ጓደኞቼ ጋር ነው የሄድኩት። ልጄ ጋር ነው የደወልኩት። አሁን አልችልም፣ ጠዋት እናወራለን። ኖ አሁን ነው ማውራት ያለብን። ኖ አሁን አልችልም። የሆን ነገር ተፈጥሯል ማለት ነው። ምንድን ነው የተፈጠረው? እንደዚህ እንደዚህ። የገዛ ልጄ ምን እንዳለ ልንገራችሁ። ተሳስተሻል፣ ያለ ሌላ ነገር ሲነካካይተሽ ይሆናል እንጂ ተሳስተሻል ጂቼ ሲለኝ ተሳስቻለሁ እውነት ተሳስቻለሁ ተሳስቻለሁ ጂጂ ተሳስተሻል እውነት ትግል ተመልሼ ልምጣ ደግሜ ሊያ ህልም ታውቃላችሁ እንደ እናት ህን ይሄንን ያፈንኩልሽ ሳምሬ ሳምሬ ይሄንን ያፈንኩልሽ ይሄንን ነው ዝም ያልኩትኝ ድሪያን የሆነ ሽት ነገር ለብሻለሁ ራሴንም አየው አንችንም አየው ምን ተልኮብኝ ን የመጣታል ምን ወዳ ውስጥ የገባ ምን ሰይጣን ነው ቤታችን ውስጥ የገባው ምንድን ነው ምን እየተደረገ ነው ያለው ምን እየተሰራ ነው ያለው ኦኬ፣ እሱ ብቻ አይደለም፣ እሱ ብቻ አይደለም፣ እሱ ብቻ አይደለም። ሌላውን እናውጣው፣ እንደ ኔክስቱን ላውጣው። ተከታዩን ተከታዩን ተከታዩን ላውጣው። ለፊሎና ለአዳም ይቀመጥላቸው። አባታችሁ አያታችሁ ላይ ያደረገው ይሄንን ነው። መሄድ ካለብኝ መንግስት ጋር መክሰስ ካለብኝ እኔ ነኝ የምሄደው። መሄድ ካለብኝ እኔ ነኝ የምሄደው።

ኖርማል ነው ስንሽ፣ ኖርማል ኖርማል አደለም። እኔ ሴተኛ ዳር ምን፣ ወይንስ ምን አይቶ ነው? ምን ሆኖ ነው? ምን ጠጥቶ ነው? እንግዲህ ከኛ ጋር ነው የዋልከው፣ አደለም? የሆነ ቦታ ወጣ ውለን የመጣሁ አደለም? የሆነ ቦታ ውለን የመጣሁ ብቻ። ልብሴንም አየሁት፣ ሽንኩርትን የከተፍኩት፣ ሽንኩርትን የላጥኩት፣ ዶሮን የሰራሁት ግን ወዲያውኑ በጠዋት ተነስታን ሄደችው። አንጠልጥለው ተነስታን ሄደችው። ዶሮውን አሰርኩላችሁ። ምክንያቱም እኔ ኦሬዲ ተጠይረ ያለሁ እኔ ኦሬዲ ግራ ገብቶኛል። ግራ ገባኝ። ግን ያልኳት ምንድን ነው? ያልኳት ምንድን ነው? ያጨስ ነበረ ሊሳሳት ያልኳት ምንድን ነው? ቤትሽ አልመጣም፣ መተሽ እዚህ ላደርስሽ፣ እዚህ ታረሽ፣ ቤትሽ ግን አልመጣ ማም መምጣት አለበት። እሱ ኖ ሴት ልጅ ስትታረስ አይሆን። እሱን ትቻ አልመጣም ስል እኔ ግን እዛ አልመጣም በቃ አልኩኝ። አሳሰርንላት፣ ምግቡ ታሰረ፣ ሁሉ ነገር ተሰራ። ሄደች ቀረች፣ ቀረች፣ ቀረች፣ ቀረች። ሐኪም ቤትም ያንን ሁላ ነገር ስታደርጉ እኔ ለልጄ ነገር ይዋል አልሄድም። እኔ ጅጅ አልሄድ ምንስ ልበል ምንስ ልናገር ምን ልሁን ለማን ስለአወራሁ ለእናቴ በሙሉ አወረውላት ለእናቴ አወረውላት ለእህቴ አወረውላት ለሁለት ሴቶች ጓደኞች ኢቨን ኩልያ ኩልያ ኩልያ ነገርኳት እንከባሉ ዋጋ በጣም ስለምግባባ ነበረ ኩን ያሉላ ሚስት ነገርኳት ይ ድንቅጥን ያሉት ምንድን ነው ይሄ መጀመሪያው ነው ፓርትቱ ገና አወራ ፓርት ስሬ ላይ ብቻ ሌሎች ሴት ላይ ያደረግከው ከማን ጋር እንደነበርክ ከማን ጋር እንደተኛ ከማን ጋር እንደወጣ፣ ከእንደገና ልጄን እዛ ወስዳችሁ እንዴት እንዴት እንዳደረጋችኋት ራሷ ሲገባት ሲገባት። መለየት ከፈለክ በእኔ አታርገው። ሚስጥሩ መውጣት ካለበት ግን ይወጣል። እግርን እንደዚህ አድርገ የምታወራ ከሆነ እኔ ግን ላይክ እያላችሁ እኔ ግን ለልጅ ልጆቼ ለዚህ ለጠላቴ ያ ለዚህ በጥሩም የሚወደኝ አለ፣ በጥሩም የማያየኝ አለ። እንዴት ብዬ ነው ቪዲዮ የምቀርጸው? እንዴት ነው ቪዲዮ የምቀርጸው? እኔ እኮ እኔ እኮ በዶሮ እየተጨማለኩ እኮ ነው። በወጥ እየተጨማለኩ እኮ ነው። እሱ እኮ እዚህ ጋር ሶፋ ጋር ቁጭ ብሎ እኮ ነው። እስኪ፣ እንትን እንዴት አንቺ በዛ ሰዓት አስበሽዋን፣ አስበሽዋን ሞባይልሽን እንትን ስትይ እሷ ተኝታለች አረብሻትን ብዬ ተኝታለች ሳምሪ አረብሻትም ብዬ ነው የመጣሁት። ቁጭ በላልኩት እኔ ልጄ ነው እንግዲህ ልጄ ነው። ምን እንዴት ነው ብላችሁ እንደዚህ ነገር የምታስቡት? እንዴት ብላችሁ ነው እንደዚህ እኔ በልጄ ምጨክን ይመስላችኋል? ምን ያህል ጨካኝ ቢሆን ልጆችን አለማየት የልጅ ልጆችን አለማየት ምንድን ነው ችግሩ ብላችሁ እናንተ አንድ ቀን ይሄንን ጠይቃችሁኛል፣ ጠይቃችሁኛል። መሳደብ መብታችሁ ነው። አስቴት እኔ ላይ ግን የደረሰው ይሄ ነው። እኔ ጅጅክ እያለ የደረሰው ይሄ ነው። ያ እሷም አመሉን ታውቅ ይሆን አላውቅም። በንጋታው መሄድ አለብኝ አለች። በቃ መሄድ አለብን። ሄድ ሳልነግራት እኔ ናት፣ ንገራት ማን ንገራት ናት ነገርካት እንዴ? ስለጊዜ ረን እንዴ? ምን ብዬሽ ነው የምነግራት አለ። ኦኬ ምንድን ነው መጨረሻችን? ምንድን ነው መጨረሻችን? ምንድን ነው የሚሆነው መጨረሻ? ልጄንም ወስዶ አሰድቡኝ ምንድን ነው የፈለገው? እኔና እኔ እና አንድ እግዚአብሔር እዚች ቤት ያለ ይሄ ቤት ነው። እኔ ይሄ ቤት አልወደውም፣ በነገራችን ላይ በጣም ብዙ ፈተና ይችበታለ። የማይለቀኝም ቤት ይሄ ነው። ሬሳ የሚወጣው እዚህ ነው ብዬ ነው የማስበው። አብረው ነበሩ ሳሎን ነበረ ተኛች። እሷን አጥቤ ምናምን አሻሽቻት ምናምን ነገር ተኛች። አብረው ነበሩ። ከዛ ሳምሪ ተኝታለች ከአንቺ ጋር ብሎ መጣ መጣ አይደለም ቁጭ አለ። አወራን፣ ተጫወተን፣ አይደለም አንዳንድ ነገር እናወራለን ምናምን ነገር። ዞር ስል የሆነ ነገር ልዞር ልል ስል የሚያደርገው ሌላ ነገር ነው። ምንም አላልኩ። ሽቴን አወለኩኝ የሆነ ሱሪ ነገር ለበስኩኝ። አጠፋፋኝ ቀስቤ ሳምሬ እንደወጣ ነው አልኳት። ይህ ልትች ነስትለኝ ከጓደኞቼ በቃ ውጫለች ጫለሽ ሆና ገና እኮ ላለቅ ያ ወጣ ለጓደኛ የነገርኩት ልጅ ጋር ደወልኩኝ። አሁን አልመጣም አለኝ። ችግር አላልኩትኝ ታውቃላችሁ። ግራም የሚገባ ሰው ታውቃላችሁ። ምድርና ሰማይ የሚደባለቅባችሁ ምድርና ሰማይ፣ ምድርና ሰማይ ነው የተደበላለቀብኝ። ለእኔ ምድርና ሰማይ እስከነ ከለሩ እነግርሃለሁ። ከፈለገች ሚስት ማዳመጥ ከፈለገች፣ እስከነ ከለሩ እስከነ ቆዳው እናገራለሁ። ችግር የለብኝም። እኔን ግን ይሄን ገበናችሁን ደብቄ ለልጄና ለልጅ ልጆቼ ስል ገበናህን ደብቄ አብሬህ እንዳልሆን አልቻልኩኝ። አብሬህ እንዳልስቅ አልቻልኩኝ። ከዛ በኋላ እየጨማመርክ የምትሰራቸውን የማልሰማ መስሎ ከሆነ እኔ ኤክስትራ ነ መርሃዊን እዚህ ቤት ውስጥ ያመጣሁትኝ ያንተን ጉድ ቁጭ አድርጌ ለማወቅ ነው። ይህን ጥንቅቅ አድርገሽ እውቂ፣ ጥንቅቅ አድርገሽ እውቂ ሳምሪ፣ እያንዳንዱ ጉድ፣ እያንዳንዱ ምክንያቱም መጨረሻው ምን እንደሚሆን አውቃለሁ። ይሄ መኪና ይዞ ከኛ የበለጠ ኑሮ ከኛ ውሸት፣ ውሸት፣ ውሸት የተደፈረችዋን እናትሽን በልጆችሽ አባት ያ እዚህ ጋራ እንዴት አድርጊ በሃንድል እንደሆን ኩኝ መጀመሪያ መክሰስ ካለብሽ ለእናትሽ ቆሚ። አይ እናቴ ላይ እንደፈለገ ጨፍር ብለሽ ከሆነ ከእግዚአብሔር እንጠብቀዋለን። ሌላም ደግሞ ተጨማሪ ካለ ምንም ችግር የለም ምንም ችግር የለም። ያ እንዲቆርጥልሽ የሚያደርግ አይ እኔ እናቴን አላምንም ከሌላ ሰው ጋር የነበረውን ነገር ግን አምናለሁ። ምት ከሆነ ደግሞ እስከነቀም እስከናድራሻው ጓደኞቹን ጠይቄ የክርስትና አባቱን ጠይቄ ኦኬ ክርስትና የሰጠሽውን አባት መቼ ማንጋ እንዳደረ ከማንጋ እንዴት እንዳደረ ምን ሲያደርግ እንዳደረ ኢትዮጵያ ከማንጋ እንዳደረ ማን እንደነበረች ሴት ጠይቄ። አሁን ገብተሽ መቃጠል በራሱ ጊዜ ነው። አ ክርቢቱን ቤቱን ፈቅደሽለት፣ ካሜራ ደቅነሽ እንዲያወር ያደረግሽው አደለ። እኔ ግን አልተናገርኩኝ፣ አልተናገርኩም እሱ እኔ ነካሁትኝ እነዚህ ልጆች ሲጣሉ ያ የኔ አይነት እድል እንዳይደርሳችሁ፣ ገበና እንደብቄ ሰባት ዓመት በሙሉ አኩርፌ ቤቴ ያ እየተቃጠልኩኝ ቁጭ ብዬ የልጅ ልጆቼ እያማሩ መሳም ሳልፈልግ ቀረች። አይደለም እሱ ምንድን ያልኩሽ፣ እሱን ማየት ግን አልፈልግም። እሱ ብቻ አይደለም፣ ጄሪን ጠይቀት፣ የናቲ ሚስት ጠይቂ። እኔ እኔናች ከዚህ በኋላ ምንመላለሰው በዚህ ይሆናል። ኦኬ ታሪክሽን ጉድሽን ማውቅ ከጄሪ እህት ጋር ምን ነበረው ከራሷ ከጄሪ ጋር ምን ሊያደርግ እንደነበረ ጄሪን ጠይቂያት አንቺ እንደሆነ አታሚም አሁን ልታምኝም አሁን ልታምኝ ትሻል ሸ አታምኝም ያ እንደ ደህና ባል እንዳለው ሰው መቼስ ህይወቴን በጠበጠች እናቴ ልት ነው ልት ነው ክሰሽ ክሰሽኝ እኔ እናችን እንተያያለን ክሰሽኝ ተይ እንጂ የኢትዮጵያ ህዝብ ጉዳችን ይስማው እንዴ ምንድነው እንትን እንትን የምትጫወቱት? ነግሬሻለሁ እኮ ኑሮሽን መኖራት በቃ። እኔ የአንቺ ሰላም ይሻላል። ልጆችሽን ለብቻሽ እንዳታሳድጊ ብዬ ባልኩበትኝ እኔ ብቀር ይሻላል። ልጆቹ ካለአባት ከሚያድጉ አንቺ ያለአባት አድገሻል፣ ያለ እናት አድገሻል። ያ እኔ አያት ብቀር ይሻለኛል። እኔ ብቀር ይሻላል። አንቺ ደስተኛ ሁኝ ስል ጭራሽ ቁጭ ብለሽ እኔ ላይ እኔ ላይ ዩቱብ ለመስራት ነው እስቲ ዞር ዞር ብልሽ ዲስሶንዶርፍ እና ዲስቦርግ ሄደሽ ከማን ጋር እንደዋለ በሽ ጉድሽን ከሆነ መቼ። እሱ እኮ አንቺ አታሚም እኮ አንቺ እኮ አታሚም። ደ ለምን ታምኛለሽ? ያንቺ ባልደበስት አደለ፣ ከቤት አይወጣም አደለም? ከቤት እኮ የሚወጣ አደለም። መቼ መቼ ቀን ነው ዲስክ ይወጣ ከነ ማን ጋር ነው?